እሺ ከልብ እናመሰግናለን። የአማራ ፋኖ በሁሉም ቀጠናዎች 31ኛ ቀኑን ግለቱን ጠብቆ በሁሉም ቀጠናዎች ዘመቻ አንድነት ተጠናክሮ ቀጥሏል። በዛሬው ዕለትም እንግዲህ የሕዝብ ግንኙነት መምሪያ ኃላፊዎችና ሚዲያዎች በጋራ አጠቃላይ እየተደረገ ያለው ተጋድሎና እንቅስቃሴዎችን በተመለከተ መረጃዎችን ለመቀበል ተገናኝተናል። የአማራ ፋኖ በጎጃም የሕዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸል ፀሐይና የአማራ ፋኖ በወሎ ቤት አማራ የሕዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው በዛሬው ዕለት ተገኝተውልናል። በሌሎቹ የህዝብ ግንኙነት መምሪያ ኃላፊዎች ማለትም የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሀንስ ንጉሱ እና የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ በዛሬው ዕለት መገኘት አልቻሉም። በስልክ መቆራረጥ ምክንያት እንግዲህ ሌሎች መረጃዎችን የተቀበልን ቆይታ እናደርጋለን። ው ከሚዲያዎች በኩል ኢትዮ ሁለት አምሳ አንድ ሚዲያ፣ ሮሃ ሚዲያ፣ ኤቢሲ ቴሌቪዥን፣ ጊዮን ሚዲያ፣ አሻራ ሚዲያ ግሎባል ፋኖ ሚዲያ እንዲሁም ደግሞ ብላክ ላዮን ሚዲያ እንገኛለን። ቀዳሚውን የሚሰጠው የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸል ጸሀዩ ካንተን ጀምር። አመሰግናለሁ ሙሉ ጌታ። ዘመቻ አንድነት እንግዲህ ዛሬም ቀጥሏል። በጎጃም ግንባር አማራን ነጻ ለማድረግ እና ከዚህ አረመን የስርዓት ለማላበቅ የሚደረገው ፍልሚያ ዛሬም በጎጃም ከተና ተጧጥፎ ቀጥሏል። በዘመቻ አንድነት በዛሬው ዕለት የአማራ ፋኖ በጎጃም ስምንተኛ ክፍለ ጦር በሁለት ብርጌዶች ማለትም በሶማ ብርጌድ እና በአባ ኮስተር ብርጌድ በበላይ ዘለቀ የትውልድ እና የመታገያ ቅሬ በሆነው በሶማ ቀጠና በርካታ ገድል ፈጽሟል። በትናንትናው ዕለት ንጹሐን ወገኖቻችንን በገበያ ቦታ፣ በስራ ቦታ የጨፈጨፈው ስርዓት በዛሬው ዕለት ደግሞ እግረኛ አስገብቶ አካባቢውን ተቆጣጠርኩ በሚል ወደ እናረጋ ከበደ የትውልድ መንደር የሄደው ጠላት ሳይመለስ ቀርቷል። በጀግኖቹ የሶማ ብርጌድ ነበልባሎች ተገርፏል። የቡድን መሳሪያ አብዝቶ ነበረ፣ ታንክና መድፍ እንኳን ጭኖ ወዶ ከርቀት ሽፋን ቢሰጥም አልቻለም። በቁጥር በርከት ያለ እግረኛ ተደምስሷል፣ አካባቢውንም ለቆ ወጥቷል። ሁለተኛው ውጊያ ዲማ ጊዮርጊስ የገባው እንደዚሁ እግረኛ ብየሞችና መድፎች አስከታትሎ ቢተኩስም ይሄንን የከባድ መሳሪያ ተኩሱ ከምንም ያልቆጠሩት የአባ ቆስተር ልጆች በዛሬው ዕለትም እንደዚህ ሆ ሙትና ቁስለኛ አድርገውታል ጠላትን። በአጠቃላይ ትናንት የተከሰተውን የንጹሀን ጭፍጨፋ ለመበቀል በዛሬው ዕለት እዚያ ቀጠና ላይ የተደረገው በሁለቱ ብርጌዶች የተደረገው ውጊያ ማህበረሰቡን ጭምር ያሳተፈ እና በቁጭት ያነሳሳ በተናጠል ከምንሞት ሁላችንም አብረን ጠላታችን ላይ ተኩሰን መሞት አለብን በሚል በጀግናው የናርጅናው ጋዝብ እና በጀግናው የነማይ ህዝብ ተነሳሽነት የተደረገ ውጊያ በመሆኑ እና ህዝባዊ ተሳትፎ ያለው በመሆኑ ከፍተኛ ድል ተመዝግቧል። ጠላትም እንደጠበቀው ሳይሆን ከጠበቀው በተቃራኒ ሆኖ በማግኘቱ ምክንያት ከፍተኛ መደናገጥ ውስጥ ገብቷል። ከመጣው አባል ከአንድ መቶ ሀምሳ በላይ የሚሆነው ሙትና ቁስለኛ ሆኗል። ሁለተኛው በአማራ ፋኖ በጎጃም ሁለተኛ ክፍለ ጦር ባደረገው ጥምር ውጊያ ሻለቆችን በማውጣጣት ባደረገው ጥምር ውጊያ ማለት ነው። ሰዴ ከተማ ላይ መሽጎ የነበረውን ጠላት ሙሉ በሙሉ መደምሰስ ተችሏል። በዛሬው ዕለትም እንግዲህ የመብረቁ ተፈራ ብርጌድ፣ መዝገቡ ጮቄ ብርጌድ፣ ዮሐንስ አለማየሁ ብርጌድ፣ ደጋዳሞት ብርጌድ እና የቢቡኝ መዝገቡ ዋለልጅ ብርጌድ በጋራ ባደረጉት ማጥቃት፣ እንዲሁም ከዘጠነኛ ክፍለ ጦር አረንዘው ጎንቻ ብርጌድ አጀሰንት ቀጠና በመሆኑ ባደረገው ማጥቃት። በአጠቃላይ ሰዴ ከተማ ከነበረው ሁለት መቶ ሰባ አምስት ሀይል መካከል ዘጠና ስምንት የሚሆነውን በዚው በውጊያ ሙሉ በሙሉ የተደመሰሰ ሲሆን ሰባ አንድ የሚሆነው በአጠቃላይ ደግሞ ከውጊያ በኋላ የተደመሰሰ ሆኖ ከአንድ መቶ ስልሳ በላይ የሚሆን ጠላት ሞት ሲሆን ቀሪው ቁስለኛ ሆኗል በዚህም የተማረከ የሰው ሀይል ሰባ አንድ የመሳሪያ ሶስት ስናይፐር ሁለት ብሬን ስልሳ ስምንት ክላሽ ሀያ ስምንት የሞተር ቅንቡላ እና ከአስራ አንድ ሺህ በላይ የሚሆን ተተኳሽ በአጠቃላይ ተማርኳል። በዚህ አውደ ውጊያ ሰዴ ከተማ በተደረገ አውደ ውጊያ ማለት ነው። እዚያ የነበረው ጠላት መቶ ፐርሰንት በሚባል ደረጃ ከተደመሰሰ በኋላ ከሞጣና ከጉንዶይን ባደረገው መልሶ ማጥቃት የአዛዡን የሬጅመንት አዛዡንና ዲሽካ እና ሞርተሮችን ብቻ በከባድ መሳሪያ ሽፋን በመስጠት ከሞታ ጀምሮ ማትረፍ የቻለ ሲሆን፣ ሌላ እግረኛና ከሬጅመንት አዛዥ ውጭ ያሉትን ዘመቻውን ጀምሮ የሬጅመንት ክትል አዛዥን ጨምሮ ሙሉ በሙሉ እንሰሳ ተሰርቷል። እንግዲህ በዚህ አውደ ውጊያ በትናንት ነው ዕለት በአማራ ፋኖ በጎጃም ስምንተኛ ክፍለ ጦር ቀጠና ገደብ ከተማ አንድ መቶ ሀያ የሚደርሱ ንጹሀን በድሮ ከተጨፈጨፉ በኋላ ማታ ማስተላለፍ ነው መልእክት መሰረት የወገኖቻችን ደም ሳይውል ሳያድር መመለስ አለበት፣ በሚለው ትእዛዛችን መሰረት የተፈጸመ ታላቅ ጀብዱ ነው። ተመስግቧል። በዚህ አጋጣሚ ለዓመታት የፕሪቶሪያ ስምምነት ከተፈረመ ማግስት ጀምሮ የጎጃም ወጣት በጅምላ በናብያ መስ ሲታፈስና ሲደበደብ ሲገደል ጀምሮ የአማራን ሕዝብ ለመታደግ ጫካ ከወጡት የሞጣና የሁለት እነሴ ጀግኖች መካከል ታከተኝ ደከመኝ ሳይል በአማራ ፋኖ በጎጃም ምክትል ሎጂስቲክ ኃላፊ በመሆን እና አሁንም የሁለተኛ ክፍለ ጦር ዋና ሰብሳቢ በመሆን በአጠቃላይ በአማራ ፋኖ በጎጃም ካሉ ከፍተኛ አመራሮች መካከል እንደ አብሪ ኮከብ የምናየው ወንድማችን የትግል ጓዳችን ጀነራል መንበሩ ጌታዬ በዛሬው እለት ይህን ኦፕሬሽን አቀናጅቶ ከአንድ መቶ ስልሳ ስምንት በላይ የሚሆን ጠላት ሙትና፣ ቁስለኛ ምርኮኛ ካደረገ በኋላ በመቁሰሉ ምክንያት ቆስሎ ውጊያው ከተጠናቀቀ በኋላ ከሞጣና ከጉንዶይን የመጣው ጠላት በከባድ መሳሪያ ጫና ለመፍጠር ሲሞክር በመጨረሻ ራሱን በአንድ ጥይት ሰውቷል። ይህ ታሪክ ከአፄ ቴዎድሮስ እኩል የሚቆጠር ምናልባትም ከመቶ ዓመት በኋላ የጀኔራል መንበሩ የታየ ታሪክ በክሮኒክል ቢጻፍ በዶክመንተሪ ቢሰራ ዓለም ሁሉ ስሙን ሊያነሳው የሚችል ዓለም ሁሉ የማይረሳው ምናባዊ ታሪክ ሊፈጥርና ቁጭት ሊያጭር የሚችል ታሪክ ሰርቶ ነው ያለፈው። ጀግናችንን ለማስታወስ ድርጅታዊ መግለጫ እናወጣለን። ጀግናችን ለማስታወስ ዘመቻ መንበሩ ጌታዬ የምናውጅ መሆኑን ለህዝባችን እና ለትግል ደጋፊያችን እንዲሁም ለታጋዩ እና ለድርጅታችን አባላትና አመራሮች እየገለጽኩ በአጠቃላይ በዛሬው ዕለት በተደረገው ተጋድሎ የክብር መስዋዕትነትን የተቀበለው ጀነራል መንበሩ ጌታዬን ጨምሮ በትግሉ የተሳተፉ እና በዚህ ጦርነት ላይ ድልን የተቀዳጁ ወንድሞቻችን ጭምር የሚኮሩበት ገድል የተሰራበት የወገኖቻችን ደም በፈሰሰበት ማግስት የወራሪውን የአብይ አህመድን አከርካሪ ሰብረን ያመጣውን የቡድን መሳሪያ እና የነፍስ ወከፍ መሳሪያ ማርከን ያስገባውን እግረኛ ጠላት እንደ በቆሎ አገዳ አይደን ያሳየንበትና የከመርንበት ታሪክ የተመዘገበበት ዕለት መሆኑን ብለዋል። ሌላው ለየት ያለው ታሪክ በቅርቡ ከልዩነት ሀሳብ ወጥቶ በአንድነት የተደራጀው በታላቅ ጥንካሬና በታላቅ የአንድነት መንፈስ የመጣው ያረዘው ጎንቻ ብርጌድ በዛሬ ዕለት በዚህ ውጊያ ተሳትፎ በርካታ የነፍስ ወከፍ መሳሪያ በመማረክ እንዲሁም ለወራት ምሽግ ይዞ የነበረውን ሰዴ ከተማ የሚገኘውን ጠላት እጅ በጅ ውጊያ በመግባት ምሽጉን አሰቅቆ በማባረር ለሌላው አጥቂ ኃይል ፊት ለፊት ደረት ለደረት እንዲያገኘው በማድረግ ከፍተኛውን አስተዋጽኦ ያበረከተው የአረንዘው ጎንቻ ብርጌድ ክብርና ምስጋና እንደሚገባው በአማራ ፋኖ በጎጃም ስም መግለጽ እፈልጋለሁ። በአጠቃላይ ጎጃም ቀጠና ያለውን ብቻ ሳይሆን ኢትዮጵያ ምድር ያለውን የብልጽግናን ወራሪ ሰራዊት ከእነ አንጃ ካድሬው በሙሉ ጠራርገን የምናስወጣበትና ለህዝባችን ነጻነት የምናውጅበት እና ህዝባዊ መንግስት የምንመሰረትበት ጊዜ በአጭር ቀናት በአጭር ቀናት ምናልባትም መቶ ሁለት መቶ በማይባሉ ቀናት ውስጥ የሚቆጠር መሆኑን በዚህ አጋጣሚ ለመግለጽ እፈልጋለሁ። ከዚህ በፊትም እንደተናገርኩት አላማችን ብልጽግናን ደምስሶ ኢትዮጵያን ለኢትዮጵያ ህዝብ ማስረከብ፣ አማራውን ከገዳይነት ከሟችነት፣ ከተፈናቃይነት ነፃ ማድረግ ስለሆነ ከጎጃም ተነስተን አዲስ አበባ ለመግባት የሚፈጅብን ሶስት ቀን ብቻ ስለሆነ ለዚያ ማንኛውንም አይነት ዝግጅት እያደረግን ነው። በመላው ዓለም የምትገኝ የአማራ ህዝብን በቀጣይ ድርጅት መስርተን ህዝባዊ ነጋሪት ጎስመን ህዝባዊ አዋጅ አውጀን ለምናደርገው መንገድ ለምንጠራው ክተት የምትችለውን ሁሉ ድጋፍ እንድሰጥ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። በአጠቃላይ በአማራ ፋኖ በጎጃም በዛሬው ዘመቻ አንድነት የተሰራው ገድል ና ጀብድ ይህን ይመስላል። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ ና የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ገብተዋል። ጓንደን አመጣችሁ ማለት እፈልጋለሁ። እሺ ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ፣ አጠቃላይ በጎንደር ግንባር 31ኛ ቀኑን የያዘው የዘመቻ አንድነት ተጋድሎ ምን ይመስላል? አመሰግናለሁ። ድረስ ሞላ አባላለሁ የአማራ አማራ ፋኖ አንድነት በጎንደር ምክትል ላይ ዘግኝነት መምሪያ ኃላፊ እንግዲህ በዘመቻ አንድነት በዘመቻ አንድነት በዘመቻ አንድነት በጎንደር የአማራ ፋኖ አንድነት በጎንደር መይሰው ካሳ ሁለተኛ ኮር የአታነዋሴ ክፍለ ጦር እያስተዳደረው እና ተቆጣጥሮት በሚገኙ ቀጠና ላይ ሰፊ የሆነ የ ትግልና ተጋድሎ ሲያደርግ የቆየና እያደረገ ይገኛል። አሁንም ከምዕራብ አርማጮ አብራጅራ ወረዳ ተነስቶ ግዙፍ የሰው ኃይል ይዞ እየተተለተለ ወደ መተማ ወረዳ ተጉር ቀበሌ ሲጓዝ የነበረውን የብርሃኑ ጁላ ተቀጣሪና አገልጋይ ወታደር ከመተማ 12 ኪሎ ሜትር ርቀት ላይ በምትገኘው ጎደቤ ላይ ደፈጣ በመጣል እጅግ ከባድ የሚባል ምት አድርሰውበታል። ይህ ኃይል ወደዚህ ሲጓዝ የነበር በቀበሌው ወይም በቀጠናው ላይ ያለውን ሕብረተሰብ ጨፍጭፈህ ትጥቁን ቀምተህ ቀበሌውን ለአንዴና ለመጨረሻ ቅጥላችሁና አውድማችሁ ተመለሱ ተብሎ እንደሆነ ከተያዙት የብርሃኑ መርኮኞች ማወቅ ተችሏልኝ። ነገር ግን ክንደነበልባሎቹ ዘመቻ በአባየና ቢራራ በማለት ደፈታውን ወደ መደበኛ ውጊያ በመቀየር ህዝቡን ከመጥፋትና ከልቂት ታድገውታል። በአውደ ውጊያውም አስራ ሁለት የሞተ ቁጥሩ ያልታወቀ እጅግ ብዙ ቁስለኛ፣ አምስት ምርኮኛ፣ ከሶስት ሺ ዘጠኝ መቶ በላይ ተተኳሽ፣ ሰባት ክላሽንኮብ እና ብዙ የእጅ ቦምቦችን አስረክቦ ወደ መጣበት ተመልሷልኝ ይሁን እንጂ ሁሌም ሽንፈቱን በንጹሀን ላይ መበቀልና ማብረድ የለመደው ስርዓቱ በከባድ መሳሪያ የንጹሀንን የቀንድ ከብቶች ቤትና ንብረታቸውን አውድመው አውድሞ ተመልሷልኝ። በሌላ በኩል ደግሞ በሌላ ግንባር በአርማጭሆና ጠገዴ አዋሳኝ አዲሾለና አካባቢ ስርዓቱ እጅግ ግዙፍ የሆነ ኃይል አስገብቶ ቀጠናውን እየወረረና ንጹሀንን እያንገላጠ ይገኛል። ነገር ግን ከአማራ ፋኖ አንድነት በጎንደር ከጎቤ ክፍለጦር ከሰሜን ምዕራብ ከሰሜን አምባራስ ክፍለጦር ከዘራይ ክፍለጦር እና ከጭና ክፍለጦር ጋር የተውጣጣ የጋራ ግብረ ኃይል በማቋቋም ይህንን ተክተልትሎ እየገበነው የገባውን ግዙፍ ኃይል በአራቱም ማዕዘን ከበባ በማድረግ ዙሪ ከአራቱም ክፍለ ጦሮች የተወጣጣይን በአራቱም አቅጣጫ ከባባ በማድረግ እና በማፈን ለወሬ ነጋሪ እንዳይበቃ አድርገው እየለቀሙት ይገኛሉ። ውጊያው አሁንም የቀጠለና የገባው ኃይል መመለስ አቅቶት አስፍቶ የገባበት ቀጠና እንደ መርፌ ቀዳዳ ጠቦበት ይገኛል። በመጨረሻም ለመላ የክርስትና እምነት ተከታዮች እንኳን ለበዓለ ትንሳኤው በሰላም አደረሳችሁ ማለት እወዳለሁ። ጌታ ኢየሱስ ክርስቶስ ሞትን በሞቱ ድል ነሳ። ሞት የተባለውም ዲያብሎስ ነው። የሞተው ጌታ ኢየሱስ ክርስቶስ ነው። ለሰው ልጅ ብሎ በዕለተ ዓርብ ተሰቅሎ በዕለተ እሁድ ከመቃብር ተነስቶ የአዳም ልጅ የድነት ትንሳኤውን ያበሰረለት እለት ነው። በዚህ ዘመንም ለአማራ አለፍ ሲልም ለኢትዮጵያ ሞት ሆኖበት ያለ ገዥ ስርዓት ብልጽግና ነው። ይህ ስርዓት ተደምሶ የአማራ ህዝብ ስቃይ መከራ ደምና ሞት ተገርሶ የሚወርቅበት የአማራ ህዝብ ጨለማ ህይወት ብርሃን የሚሆንበት የአማራ ህዝብ የኢኮኖሚ፣ የጤና፣ የትምህርትና የማንነት ጉዳይ ትንሣኤ የሚመስርበት ትግል በአማራ ፋኖ ስቃይና ሞት ነው። ፋኖ ሞታችን ለህዝባችን ትንሳኤ ነው እና ሞታችን ስቃያችን ሞት ሳይሆን ክብር ነው። በድጋሚ እንኳን ለትንሳኤ በዓል አደረሰን አደረሳችሁ። ዘመቻ አንድነት ድል፣ አማራ ህዝብ፣ ጎንደር፣ አማራ ኢትዮጵያ፣ አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ ስላደረስ ቀን መረጃ ከልብ እናመሰግናለን። የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ፣ በሸዋ ግንባር ያሉ ሁነቶች ምን ይመስላሉ? አመሰግናለሁ ሙሌ እንዴት ዋላችሁ እንደሰነበታችሁ? ሰላም ነንኛ። እንግዲህ በሸዋ ግንባር ሰሞኑን እኔም አልተገኙም ነበር፣ በተለያዩ ስራዎች የመወጠር ነገር ነበር። በዚህ አጋጣሚ ትናንትናና ዛሬ በአማራ አስመር ስለሆነው በጎጃም ጠቅላይ ግዛት ለተሰዉ ንጹሐን ወንድሞቻችን እህቶቻችን እንዲሁም በርካታ ጊዜያት የአማራ ፋኖን በማደራጀት በማደጋጀት በአማራ ፋኖ በጎጃም ውስጥ በስራ አስፈጻሚ ደረጃ እንዲሁም በክፍለ ጦር አመራርነት በክብር ለተሰዋው ጓዳችን ነፍሱን በአጸደ ገነት ያኑርልን። ለቤተሰቦቹና ለትግል ጓዶቹ መጽናናትን የአማራ ፋኖ በሽታ ይመኛል። በመቀጠል በአማራ ፋኖ አሁንም እንደሚንቀሳቀስበት ቀጠና አሁን ከእናንተ ጋር እያወራን ከደቂቃዎች በፊት ከደብረ ብርሃን በአስራ አራት ኪሎ ሜትር በቀን ላይ ባሶና ወራና ወረዳ ብዙ የመጀመሪያ ደረጃ መታይከል ትምህርት ቤት በኢሳት ለሶስተኛ ጊዜ በድሮን ወድሟል። አሁን ከእናንተ ጋር እያወራንም በርካታ መረጃዎችን ለማሰባሰብ ጥረት እያደረጉ ነበረ እና በርካታ ንጹሀን ዜጎችም እንደተጎዱ ነው የሚያሳየው። ምናልባት ዝርዝሩን የምናየው ነው የሚሆነው። እንግዲህ አገዛዟለኝ የሚለውን ነገር ሁሉ እየተጠቀመ ነው። በሌላ መንገድ የእሱ ተከስል ላይ የሆኑትም እንደዚሁ በስፋት እንቅስቃሴ ያደረጉበት ሁኔታ ነው ያለው። ከሰሞኑም እንደመራፋ ነው በሸዋ የአደረጃጀት ስራዎች፣ የህዝብን የማቀናጀት፣ የመምራት ከአገዛዙ ጋር ያሉ አጠቃላይ ቁርምቶ ያላቸውን አካላት የመበታተን እና መሰል ጉዳዮችን ስናደርግ ነው የሰነበት ነው። እንደ አጠቃላይ የሳምንቱ እንደ አማራ ፋኖ በሸዋ ትልቅ ፈተና ላይ የነበርንበት እንዲሁም ደግሞ አገዛዙም በኛ ላይ ያለ የሌለው ኃይል ሰነዝር ነው የቆየው። ከዛም ማለት ትችል እንደዚሁ የኛ የአማራፋኖ በሸዋ በሚንቀሳቀስባቸው ቀጠናዎች እና አጎራባች ቦታዎች ላይ ጥቃት ሲሰነዘርም ነው የሰነበተው። ለምሳሌ በኦሮሚያ ክልል ምስራቅ ሸዋ ዞን በግንዲቹ ወረዳ ላይ የሚገኙ አማራዎችን በቀጥታ አገዛዙ ሲጨፈጭፍ ነው የከረመው ምናልባትም ከፋኖ ጋር ግንኙነት አላቸው በማለት የመግደል ስራ ይሰራ ያከርሟል የቀንድ ከብቶችን ዘርፏል የተለያዩ ንብረቶችን ገንዘቦችን የሲዘርፍ ነው የቆየው አማራ በመሆናቸው ብቻ ይሄ እንግዲህ በአማራና በኦሮሞ ማህበረሰብ ለዘመናት ተከባብሮ ተቻችሎ በጋራ ተጋብቶና ተዋልዶ የሚኖረውን ግጭት በመቀስቀስ አማራው በአማራው ላይ አማራው ኦሮሞ በአማራው ላይ እንዲነሳ እና የብሄር ግጭት የሃይማኖት ግጭት እንዲነሳ በማድረግ በርካታ ንጹሐን ዜጎች ተፈጭተዋል። ከስምንት መቶ በላይ የሚሆኑ ነዋሪዎች ቤታቸው እንዲቃጠል እንዲፈናቀሉ ተደርጓል። ዶሮዎች፣ የቀንድ ከብቶች፣ የዳልጋ ከብቶች በርካታ ነገሮች ያለቁበት ሁኔታ ነው ያለው። ይህም እንግዲህ እንደማሳያ ያክል ወደ ስምንት የሚደርሱ ግለሰቦች ህፃናትን ጨምሮ ህይወታቸው ጠፋን በዚህ አካባቢ ማለት ነው በአማራ ማንነታቸው ብቻ ለምሳሌ አንዱ ዓለም ለማ እድሜ አስራ ስድስት ጥላሁን ባዩ እድሜ ሰባ የሚሆን አዛውንት እንደዚሁ ገለውታል ወይም አርደውታል። እንግዳ ሸግርማ የሚባል ይህም የሰላሳ አምስት ዓመት ጎልማሳ ህይወቱ እንዲጠፋ አደርጓል። አበራ ታደሰ የሚልባል እድሜ ሀያ ይህም ህይወቱ እንዲጠፋ ተደርጓል። በማንነቱ ሰለሞን አለማየው እድሜ ሀያ ስምንት ይህም ግለሰብ ህይወቱ እንዲያልፍ ሆኗል። አያሌው ቀጸላ እድሜ አርባ አንድ ይህም የትናንት መብረት የተገደለበት ሁኔታ ነው ያለው። በላይ መንግስቱ እድሜ ሀያ አምስት ይህም በተመሳሳይ ጌታቸው ነገሰ እድሜ ሰላሳ እነዚህ ሁሉ እንግዲህ ከብዙ በጥቂቱ የተገደሉ ናቸው። በቀጥታ አማራነታቸው ብቻ እየተፈለገ የተረሸሙበት የተፈናቀሉበት ሁኔታ ነው ያለው። እንግዲህ ንብረቱን ብቻ ሳይሆን ማፈናቀል ብቻ ሳይሆን አማራ የሆነውን ሁሉ ያጠፉበት ሁኔታ ነው ያለው። በሌላ መንገድ እንደዚሁ በሸዋ ደራም በተመሳሳይ የአገዛዙ ኃይል የኦሮሚያ ልዩ ኃይል ብልጽግና ጥምር ጦሩ ወደ ደራ አስራ ሰባተኛ ክፍለ ጦርን ከኋላ በማድረግ የአማራውን ቤት በመጨፍጨፍ፣ በመግደል፣ በማገት፣ በማፈናቀል ላይ ከትናንት ጀምሮ ተጠምዶ ነው ያለው። እንደውም ገንዘብ ሁሉ ይከፈላል አማራ ለገደለ፣ አማራ ላጠፋ በሚል በሸዋ ደራ እንደዚሁ ጥቃት እየተሰነዘረ ያለበት ሁኔታ ነው ያለው። በዛሬው ዕለትም በርካታ ንጹሐን ዜጎች ተገልለዋል፣ ተፈናቅለዋል፣ ንብረታቸውም በኦሮሚያ ልዩ ኃይል አማካኝነት እና ሌሎች የመከላከያ በሚለው ራሱን ጥምር ጦር በሚለው እንደዚሁ ሲፈናቀሉ የባሉበት ሁኔታ ነው ያለው። ይህ እንግዲህ ከሸዋ ደራ ይህ መርሃ ቤት የአውራጃ የሚባለው ማለት ነው ራሱ እንግዲህ በሰማኒያ ስምንት በኋላ በነበረው የክልል ማካለል ወደ ኦሮሚያ የተካለለው ነገር ግን የአማራ የሸዋ አማራ ርስት የሆነው እዚያ አካባቢ ላይ የሚሆነበት ነው። በርካታ ንጹሐን ዜጎች እየተፈናቀሉ እየተገደሉ የዋሉበት ሁኔታ ነው ያለው። በዛሬው እለት እንግዲህ ትልቅ አሳዛኝ ልብ ሰባሪ ነው ማለት ነው። እንግዲህ አገዛዙም ይህንን ስራዬ ብሎ የያዘበት ሁኔታ አለ። ሌሎችን ካሉ በኋላ መለሳለሁ። አመሰግናለሁ ጊዜው ካለኝ። እሺ ከልብ እናመሰግናለን። የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ ስራ ድረስከን ማብራሪያ እንዲሁም ደግሞ ስራ ድረስከን መረጃ ከልብ እናመሰግናለን። በቀጥታ ወደ አልፈው ወደ አማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበ ፈንታው ነው። በወሎ ግንባር ያሉ ተጋድሎችና እንቅስቃሴዎች ምን ይመስላሉ? መረጃዎች የምታደርሰን አመሰግናለሁ። ሙሉ ጌታ፣ እንግዲህ ሰላሳ አንደኛ ቀኑን በያዘው የዘመቻ አንድነት ሁለንተናዊ ተጋድሎ አማራ ፋኖ በወሎ ቤት አማራ አሁንም በአምስት ኮሮቹ በሁሉም የቤት አማራ ቀጠናዎች ተጋድሎችን አጠናክሮ ቀጥሏል። እንግዲህ በሰላሳ አንደኛ ቀን የዘመቻ አንድነት ተጋድሎ በትላንትናው ዕለት በጎጃም ቀጠና ንጹሀን ወገኖቻችንን በድሮን የጨፈጨፈበት ሁኔታ አለ። በዛሬው ዕለትም እንግዲህ ከጓዳችን ዶክተር አብደላ እንድሪስ አሁን በደረሰን መረጃ መሰረት ደብረ ብርሃን በቅርብ ርቀት ውስጥ አሁንም ንጹሀን ወገኖቻችን ላይ የድሮን ጭፍጨፋ ተፈጽሟል። እንዲሁም ጀግና በጎጃም ቀጠና አንድ ጀግና ወንድማችን ለአማራ ህዝብ ሁለንተና ሲል ውድ ህይወቱን መስዋዕትነት ከፍሎ አልገብሯል። ለዚህ ጀግናችንም እንደ አማራ ፋኖ በወሎ ቤት አማራ የተሰዋለትን አላማ ከግብ እናደርሳለን። ንጹሐን ወገኖቻችንም ውድ ህይወታቸውን በግፍ ተጨፍጭፈው ላለፈበትም እንዲሁ በድል የአማራን ህዝብ ሁሉ እና በማረጋገጥ ሞታቸውን ሰማዕትነታቸውን በክብር የምንዘክር ይሆናል። ከዛ በዘለለ በዘመቻ አንድነት ሰላሳ አንደኛ ቀን ውሎ አማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ቀጠና የሚንቀሳቀሰው ንጉስ ሚካኤል አሊኮር በሁለት ክፍለ ጦሮች በሶስት ግንባር ብርቱ ትንቅንቅና ተጋድሎ አድርጓል። ኢንጂነር ደሳለኝ ክፍለጦር በታች ግንባር መብረቅ ክፍለ ጦር በማካፍታና ጎረንጅ ግንባር ከንጋት ጀምሮ ብርቱ ትንቅንቅ እያደረጉ የዋሉበት ሁነት ያለ በርካታ ጥላት ሙትና ቁስለኛ በማድረግ ጎረንጅ ከተማንም ጭምር በመቆጣጠር አጠቃላይ ነፃ ቀጠናዎቻችንን ለማስለቀቅና ገዥ መሬቶችን ለመያዝ ወደ ማጥቃት የመጣው ጥላት በመልሶ ማጥቃት ተመትቶ ተመልሶ እዛው በከተሞች ከሶስት ከአምስት ኪሎ ሜትር ባለው ምሽግ ውስጥ የገባበት ሁኔታ አለ። ከዛ በዘለለ ግን አንድ ይዞታውን ለቆ ጎረንጅ ከተማን ለጀግኖቹ ያስረከበበት ሁኔታ አለ። ከዛ በመቀጠል በትላንትና ዕለት ተጠናክሮ በቀጠለው በምስራቅ አማራ ፋኖ ኮራንድ ባለሽርጡ ክፍለ ጦር ሙሉ ቀን ውጊያ የዋለበት ሁኔታ ነበረ። ማምሻውንም እስከ ምሽት ትላንትና እየተዋጋ ያመሸበትና በርካታ ተጋድሎችን ያደረገበት ድልም ያስመዘገበበት ሁኔታ አለ። እና በሌሎች ቀጠናዎች ደግሞ የጠላትን እንቅስቃሴ የማጥቃት እቅድ ያከሸፍንበት ሁኔታ አለ። አሁንም እሱ ተጠናክሮ የቀጠለበት ሁኔታ አለ። ተጋሉ መረጃዎቹ እነዚህን ይመስላሉ። በሰላሳ አንደኛ ቀን አጠቃላይ በቀጣይ ቀናቶች የጠላት የማጥቃት እቅድም ሊኖረው ይችላል። በተለይ ደግሞ ከበዓሉ ጋር በተያያዘ የአየር ጥቃት ጀትና የድሮን ጥቃቶች እቅድ እንዳለው ሙሉ መረጃዋለን። ከዚህ ጋር ተያይዞ ታጋዩ ግንባር ቀደሙ የታጠቀው ፋኖ ሳይሆን ህዝባችንም ተሰባስቦ ማሳለፍ እንደሌለበት የተረዳንበት ሁኔታ አለ። በትላንትና እውነት ከጎጃም ቀጠና በአንድ ከተማ ከመቶ በላይ ንጹሃኖችን የጨፈጨፈበት ሁኔታና ዛሬም በደብረ ብርሃን አካባቢ እንዲሁ በድሮን ጭፍጨፋ የፈጸመበት ሁኔታ ታጣቂውን ግንባር ቀደሙን ፋኖ ብቻ ሳይሆን አጠቃላይ ህዝባችንንም፣ በቤተክርስቲያን በመስጊድ አጠቃላይ በበዓላትም ጭምር እየጨፈጨፈ ያለበት ሁኔታ የአደባባይ ሀቅ ነው። ኢንተርናሽናል ኮሚኒቲው በሚጠበቀው ደረጃ ጉዳዩን ባይዘውም፣ የሆነ ሆኖ ይሄ ነገር ሊቆም የሚችለው በትግል ስለሆነ እኛም የአማራ ፋናዎች ሁለንተናዊ ተጋድሎ እያደረግን ያለንበት ሁኔታ ነው ያለው። ከዚህ ከትንሣኤ በዓል ጋር ተያይዞ ግን አጠቃላይ ህዝባችን በጣም ከባድ ጥንቃቄ እንዲያደርግ ስንል መልእክታችንን እናስተላልፋለን። አጠቃላይ በዘመቻ አንድነት 31ኛ ቀን ያሉ የተጋድሎ መረጃዎች እነዚህን ይመስላሉ። አመሰግናለሁ። እሺ፣ ከልብ አመሰግናለሁ። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው፣ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ፣ የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሽ ጸሀዩ እንዲሁም ደግሞ የሚዲያ ኃይሎችን ሁላችሁንም ከልብ እናመሰግናለን። ሰላሳ አንደኛ ቀኑን የዘመቻ አንድነት አጠቃላይ የሁሉም ግንባሮች የሁሉም ቀጠናዎች መረጃዎች እነዚህን ይመስሉ ነበር። ስራ ደረሳችሁ ማብራሪያና መግለጫ የህዝብ ግንኙነት መምሪያ ኃላፊዎችን ከልብ እያመሰገን በነገው ዕለት በሌላ ድል በሰላሳ ሁለተኛ ቀኑ እንገናኛለን። መልካም ጊዜ።